ዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ ዜናዎችን እየመረቁ ቆይታ አደርጋለሁ። አብራችን ቆዩ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ጾምን በማስመልከት ለአቅመ ደካሞችና ለተለያዩ ማህበራዊ ችግር የተጋለጡ ወገኖችን በብሔራዊ ቤተመንግስት አስፈጥረዋል፣ ማዕድም አጋርተዋል። የመርሃ ግብሮ ተሳታፊዎች ብሔራዊ ቤተ መንግስትን የጎበኙ ሲሆን ለተደረገላቸው ግብዣም ምስጋናቸውን አቅርበዋል። ሰብስቤ ባዩ ተጨማሪ አለው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት ተከታታይ ዓመታት ሲያደርጉት እንደነበረው የዘንድሮውን የረመዳን ጾም ምክንያት በማድረግ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ዜጎችን በብሔራዊ ቤተ መንግስት በማስፈጠር ማዕድ አጋርተዋል። የታደሰውን ብሔራዊ ቤተ መንግስት እና በውስጡ ያሉ ቅርሶችን የጎበኙት የመርሃ ግብሩ ተሳታፊዎች ታሪክና ቅርስን ለትውልድ የማስተላለፍ ስራ ነው የተሰራው ብለዋል። በጣም ነው ደስ የሚለው። በጣም በእኔ ከዚህ በፊት ያው ይመላለሳለሁ እዚህ ወደ አራት ኪሎ እና ይህ ግቢ በጣም ቆሽሾ በጣም ጫካ ሆኖ ያረጃጁ መኪናዎች ቆሞበት ነው እኔ የማይነበረው። አሁን ግን እና አላመንኩም በጣም ደስ ይላል። በጣም ሁለተኛ ደግሞ ቅርሶችም ከኃይለ ስላሴ ጀምሮ ያሉ ታሪካዊ ለትውልዶች እንዲተላለፍ ና እነዚም ትውልዶች ደግሞ ተማሪዎች ደግሞ እኛም ተቀብለን ለልጆች ናስተላልፍ ያለውን ቅርጽ ሲያማስወረስ ማለት እንደዚህ አይነት መንግስት ነው የሚያስቀ ማለት ነው እና ጦርነትና ሌላ ነገር ከማስተማር እንደዚህ አይነት ነገር ሲያስተምሩን ትውልዶቻችንም እኛም ደግሞ የተሻለ አእምሮና የተሻለ ግንዛቤ እና በመንግስታችንም መተማመን እንዲመጣ ና እንድናምነው የሚያደርገን ነው ማለት ነው። ቅርሱን እንጃ እዚህ ጋር ቅርሳ ቅርሶች ትናንት የነበሩ ቅርሶች ዛሬ ለምልሞ ነው እያየሁት ያለዋቸው በጣም አእምሮ ደምቆ ቅርሶችን እያየ ሁሉን መከሌ ይሄ ነው ይሄ ነው ሳይባል ለአይን በሚስቡ ሁኔታ ተቀምጦ ታንጾ ቁጭ ብለዋል እያየሁት ነው። ስለዚህ ይሄ ደግሞ ትልቅ በቃ ላይ ቅርሳችን የሀገራችን ባህላችንም ቅርሳችን ሁለመናችንም የገለጸ ነው። እንትኖቹ ፓርኮቹ እንዳለ እያየሁት ያለሁት መገለጫችን ነው። የሁላችንም መገለጫ ነው። ይሄ ነገር የመጣ የጎበኘ ነው ትውልድ ህጻኑ እኔ ልጄንም አስጎበኛለሁ ልጆችንም አስጎበኛለሁ። ይሄ ከተጎበኘ ይሄ ነገር በነበረበት እንዲቀጥል የሌሉትን በመጨመር በማብዛት ይቀጥል ብዬ ነው የምለው። ሌላ ነገር ያለ የረመዳን ወር የእርስ በእርስ መረዳዳትና መተሳሰብ የሚታይበት ያለው ለሌለው ድጋፍ የሚያደርግበት መሆኑን የገለጹት የመርሃ ግብሩ ተሳታፊዎች ጠቅላይ ሚኒስትሩ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን መደገፋቸው ለሌሎችም አርአያ የሚሆን ነው ብለዋል። ከእንደኛ አይነት ደካማ ሰዎች ጋር ጠቅላይ ሚኒስትር ሆኖ ቁጭ ብሎ ዝቅ ብሎ የሚያደርገውን ነገር ወይም ደግሞ ከኛ ጋር ቁጭ ብሎ መቶ ሲጫወት እኔ በጣም እንባ የተናነቀኝ እና እድሜና ጤና ይስጠው፣ ረዥም እድሜ እንዲቆይልን አላህን እማጸናዋለሁ። እንደዚህ አይነት አይቼ ማላቅም ሰምቼ ማላቅም። በእስልምናችንም የተራበሰን ማብላት ወይም ደሞ የተቸገረን ሰው መርዳት ማለት በጣም ትልቅ ትልቅ አስተውጽኦ ነው። ሁለተኛ ደግሞ የተቸገሩ ሰዎችን መርዳት ማለት የመጣውን በላ ነገር የመጣውን ነገር ሁሉ አላህ ያነሳለታል። ሰውየውን እድሜ እንዲኖረው ማለት አንድ የተቸገረ ሰው ወይም የተራበ ሰው አበላ ማለት መንግስታችን ወይም ደግሞ ለህዝብ እንዲ ተቆርቁሎ ዝቅ ብሎ መስራቱ ማለት አላ ሰውየውን መንግስታችን ትልቅ ሲያረገው ነው። ቤተ መንግስቱ በዚህ በበራፉ ላይ ድሃ በማያልፍበት ሰፈር፣ አሁን እንደፈለግን ግቢው ገብተን ጎብኝተን ከእሳቸው ጋር ቁጭ ብለን አፍጥር ማፍጠሩ እንደዚህ አይነት አካል ጉዳተኛን፣ ደካማ ደካማውን፣ እየጠሩ አረጋውያኑ፣ ሽማግሌውንም፣ እንዲ የተራበውን፣ የተቸገረውን እያመጡ ከነሱ ጋር ማፍጠር በጣም ትልቅ ትልቅ ትልቅ አዋቂነት ነው። በቃ አዋቂነት ነው ልግለጽ። ለምን ብትለኝ፣ በቃ እንግዲህ መተሳሰብ መተዛዘን የሚባለው ነገር እሳቸው ላይ እየታየ ነው። ስለዚህ ያሳዩን ነው አንዱ ለአንዱ አጣው የተቸገረውን ማብላት፣ ያለው ለሌለው ማብላት እያስተማሩ ነው ማለት ነው። ትምህርት እያስተማሩ እንደሆነ ነው የሚገለጽልኛ ነው። ከጾሙ ስንነሳ ያለን ነገር ተካፍለ ነው የምትበላው። ያለን ነገር ተካፍለን ትላንት ማታ ራሱ ጎረቤት ላይ ተጠራርተን አፍጥረናል። ሙስሊሞችም ክርስቲያኖችም፣ ጎረቤቶቻችን፣ ጓደኞቻችን አንድ ላይ ሆነን ልክ እንደዚህ ሱፍራ እንጥፈን ማታ እዛ ነው ስናፈጥር ያው አንድነታችንን ለመግለጽ ማለት ነው አፍጥረናል። አፍጥር ፕሮግራም ዛሬ ደግሞ እዚህ ቤተ መንግስት ዛሬ ወላሂ እኔ በቃ እኔ በቴሌቪዥን ነው የማየው። ዛሬ ደግሞ በአካል ሳይ የሆነ በቃ ብልጽግና ሰው ተኮር መሆኑን እያረጋገጥኩበት ይህን ሁሉ ሰው ሙስሊሞችም ክርስቲያኖችም ወገኖቻችን ነበሩ አብረውን ሲያፈጥሩ የነበሩት። የበለጠ ደግሞ ክብደት ሰጥተው ጠቅላይ ሚኒስትሩ ከኛ ጋር እዚህ ጋር መጥተው ለእኛ ክብር ሰጥተው ሳይ በጣም ነው ደስ ያለኝ። ዋላሂ እኔ አልገልጸውም፣ ውስጥ ያለው። በብሔራዊ ቤተ መንግስት ይህንን መሰል አቅም ደካሞችን ታሳቢ ያደረገ መርሃ ግብር በመዘጋጀቱም ምስጋና አቅርበዋል። ልጆቻችንን ያስተምራሉ፣ እኛን እንደዚህ ይደግፋሉ። ድጋፍ ተጎን ይግባላቸው አላህ ተጎን ያ ይግባላቸው። እኛን አስደስተውና የሚያስደስት እንጀራ ይስጣቸው። እድሜያቸው ይብዘን። ይህንን ስላየው እውነቴ ነው። እኔ እንጃ መግለጽ የለኝም። አሁንም እሱን አብይን አላህ ያቆይልኝ። በጣም እጅገርጌ አመስግነዋለሁ። ካለህ በታች ሐያት ኢማን ካቲማ ፋቲማ አላህ ያቆይልን። በሁለተኛው የብልጽግና ፓርቲ ጉባኤ ላይ የተላለፉ ውሳኔዎችንና ቀጣይ አቅጣጫዎችን ከመተግበር አንጻር በተለያዩ ዘርፎች ለውጦች እየተመዘገቡ መሆናቸውን የፓርቲው ምክትል ፕሬዚደንት አደም ፋራህ ተናገሩ። በጉባኤውና የፓርቲው ምስረታ አምስተኛ ዓመት በቅርቡ ሲከበር አበርክቶ ለነበራቸው አካላት የምስጋና መርሃግብር ያካሄደው ፓርቲው በግብርና ኢንዱስትሪ፣ ምርትና ምርታማነት በኮርደር ስራ እድል ፈጠራና ሌሎችም መስኮች ውጤት እየተመዘገቡ ናቸውንም አስታውቋል። አፈወርቅ አለሙ ተጨማሪ ያለው የብልጽግና ፓርቲ በቅርቡ የምስረታውን አምስት ዓመታት የሐሳብ ልዕልና ለሁለንተናዊ ብልጽግና በሚል መሪ ቃል እንዲሁም ሁለተኛውን መደበኛ ጉባኤውን ደግሞ ከቃል እስከ ባህል በሚል መሪ ቃል ማካሄዱ የሚታወስ ነው። በዚህ መድረክ እንደ ፓርቲው ምክትል ፕሬዚደንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ባለፉት አምስት የለውጥ ዓመታት የተሰሩ ስራዎች የተገመገመበት ነበር ነው ያሉት። በዚህም ጥንካሬና ክፍተቱን የለየበት ቀጣይ መፍትሄንም ያስቀመጠበት ይበልጥ የውስጥ አንድነቱንም የህዝብን አንድነትን በማጠናከር በከፍተኛ ተነሳሽነት ለቀጣይ የቤት ስራዎች የተዘጋጀበት ነበረም ነው ያሉት። በመድረኩም ከኢትዮጵያና አፍሪካ በሚሻገር ለሰው ልጆች ሁሉ የሚጠቅም እሳቤ እንዳለው ፓርቲው ያሳየበት ነበረም ብለዋል። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጭ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። በጉባኤው እስካሁን የተመዘገቡ ዘርፈ ብዙ ድሎችንና ስኬቶችን አስጠብቆ ለማስፋት የሚያስችሉ አቅጣጫዎች ተቀምጠዋል። በዚህም የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ፣ ህብረ ብሔራዊ አንድነትን ለማጎልበት፣ የዴሞክራሲ ስርዓት ግንባታን ለማጠናከር፣ የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን የኢኮኖሚ ልማት ቀጣይነት፣ ጥራት፣ ፍትሃዊነትና ዘላቂነት ለማረጋገጥ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በመድረኩ የህዝብ አንገብጋቢ ጉዳዮች መፍትሄ የተሰነቀበት ብለዋል ምክትል ፕሬዚደንቱ። የኑሮ ውድነት፣ የስራ አጥነት ችግሮች፣ አገልግሎት አሰጣጥና ሌሎችንም እንደ ምሳሌ ጠቅሷል። ግልጽ በሆነ መንገድም ብቃት ያላቸው አመራሮችም የተመረጡበት መድረክ ነበር ነው ያሉት። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የስራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉለት፣ የሙስናና ብልሹ አሰራር የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። በፓርቲው አሰራር መሰረትም ግልጽ በሆነ መንገድ የጉባኤውን ውሳኔዎችና አቅጣጫዎች የሚፈጽሙና የሚያስፈጽሙ ብቃት ያላቸው አመራሮች ተመርጠዋል። ጉባኤው በተጠናቀቀ ማግስት በጉባኤው የተቀመጡ አቅጣጫዎች ወደ ስራ እንዲገቡም ተደርጓል። በግብርናና ኢንዱስትሪ ምርትና ምርታማነት፣ የኮሪደር ልማት፣ በስራ እድል፣ ከተረጂነትና ልመና መላቀቅ፣ አገልግሎት አሰጣጥና ሌሎችም ላይም የባህል ለውጥ መምጣት መጀመሩን ምክትል ፕሬዚደንቱ ተናግረዋል። 28 ሚሊየን በላይ ለሚሆኑ አመራሮች፣ አባላት እና የተለያዩ የህብረሰብ ክፍል ተወካዮች ማወያየት ችለናል። በውይይቱም አመራሩ አባላትናው መላው ህዝባችን ለጉባኤው ውሳኔዎችና አቅጣጫዎች ተፈጻሚነት የድርሻቸውን ለመወጣት ያላቸውን ዝግጅነት እና ቁርጠኝነት አረጋግጠዋል። በተጨማሪም በድህረ ጉባኤ ወዲያውኑ ውሳኔዎችና ና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምሯል። በዚህም የግብርናና ኢንዱስትሪ ምርትና ምርታማነትን ከማሳደግ የከተማ ኮሪደር ልማት ስራን ከማስፋፋት ከስራ ዕድል ፈጠራ ከተረጅነትና ልመና ከመላቀቅና የመንግስት አገልግሎት አሰጣጥን ከማዘመን አንጻር ተጨባጭ መሻሻሎችንና የባህል ለውጦች መታየት ጀምሯል። በቀጣይም የጉባኤውን ውሳኔዎችና አቅጣጫዎች ትግበራን በማጠናከር በተሟላ መልኩ በውጤታማነት እንዲፈጸሙ በቁርጠኝነት እንደምንንቀሳቀስ ላረጋግጥላችሁ እወዳለሁ። በጉባኤው የኢትዮጵያ መጻይ ዕድል ብሩህ መሆኑ የታየበት ነው ብለዋል። ህዝቡ ለሰጠን ኃላፊነትም እናመሰግናለን ያሉት ምክትል ፕሬዝደንቱ አቶ አደም ይህንን ባከበረ መልኩ ፓርቲው ለሀገር እድገት ይተጋልም ነው ያሉት። በአጠቃላይ ጉባኤው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የኢትዮጵያ መጻይ ጊዜ ብሩህ መሆኑን የሚያሳይ ትልቅ ተስፋ ሰጪ መልእክት አስተላልፏል። ህዝባችን ታላቅ የሆነችውን ውድ ሀገራችን ኢትዮጵያን እንድንመራና ከበለጸጉት አገራት ተርታ እንድናሰልፋት ለፓርቲያችን የሰጠውን ትልቅ እድል ለመጠቀምና የተጣለብንን ከባድ አደራ ለመወጣት በምናደርገው ጥረት ሁሉ ለምታደርጉልን ድጋፍና ትብብር በድጋሚ በብልጽግና ፓርቲ ስም ላቅ ያለ ምስጋና እያቀረብ በቀጣይም ለምንሰራቸው ሀገርና ሕዝብን በሚጠቅሙ ስራዎች እንደ ከዚህ ቀደሙ ሁሉ ከጎናችን በመሆን አስፈላጊውን ድጋፍ እንድታደርጉልን ጥሪን አቀርባለሁ። በዚህ መድረክ ላይ ከፍተኛ አስተዋጽኦ የነበራቸው አካላት የምስጋና የምስክር ወረቀት ተሰጥቷቸዋል። ኤኤምኤንም ለነበረው አስተዋጽኦ የተበረከተውን የምስጋና የምስክር ወረቀት የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ተቀብለዋል። የአዲስ ሚዲያ በእርዳታ ሀገር አያድግም እርዳታን እንደድል በመጠቀም ከተረጅነት ነጻ መውጣት አለብን ሲሉ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ እና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ገለጹም። ሶስተኛው ዙር የቀጥታ ድጋፍ እና የከተማ ልማታዊ ሴፍቲኔ ፕሮግራም ማስጀመሪያ ስነስርዓት በከተማ ደረጃ በየካ ክፍለ ከተማ ተካሂዷል። ዳንኤል መላኩ ተከታትሎታል። የከተማ ልማታዊ ሴፍቲኔት ፕሮግራም ዜጎችን ወደ ቋሚ የስራ እድል ተጠቃሚነት ለማስገባት የሚያግዝ እድል በመሆኑ የሶስተኛ ዙር የከተማ ልማታዊ ሴፍቲኔት ፕሮግራም ተጠቃሚ ዜጎች በቀጣይ ሶስት ዓመታት ውስጥ ከሚያገኙት ገቢ ሀያ በመቶ በመቆጠብ ወደ ቋሚ ገቢ የሚያስገኝ ስራ ላይ ለመስራት መዘጋጀት እንዳለባቸው ተነግሯል። በማስጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እርዳታንና ድጋፍን እንደ እድል በመጠቀም ከተረጅነት ነጻ መውጣት እንደሚገባ ገልጸዋል። በዚህ ፕሮጀክት ውስጥ እየሰራችሁ ያላችሁ ወይም ለመስራት የተዘጋጃችሁ እህቶቻችንና ወንድሞቻችን ዋናውና ትልቁ መልእክታችን በእርዳታ የሚያድግ ሀገር እንደሌለ እናውቃለን። በእርዳታ እናድጋለን ብለንም አናስብም። ነገር ግን የምናገኘው ሀብትና የምናገኘው ድጋፍ ለልማት በመዋል የበለጠ ከልማቱ በዘለቄታዊነት ተጠቃሚነትን ለማረጋገጥ የምንችልበትን እድል ይፈጥርልናል የሚል እንጂ በሴፍቲኔት ታቅፎ ረጅም ጊዜ በመቆየት ወይም ደግሞ በእርዳታ የምናገኘው የኢኮኖሚ መሻሻል ወይም እድገት ሊኖር ይችላል ብለን አናስብም። ከዚህ አኳያ የሚገኝ ሀብት ሁሉ፣ የምናገኘው ድጋፍ ሁሉ ለስራ መዋል ይገባናል የሚል ትልቅ እምነት አለ። አዲስ አበባ ከተማ በአንደኛና በሁለተኛ ዙር የከተማ ልማታዊ ሴፍቲኔት ተጠቃሚ ዜጎችን ወደ ቋሚ የስራ እድል በማስገባት ተሞክሮ መሆን የሚችል ስራ መስራት መቻሏንም ገልጸዋል። ለሌሎች ከተሞችም ምሳሌ በመሆን ደረጃ አዲስ አበባ ከተማ ግንባር ቀደም ሚናዋን ስትጫወት ቆይታለች። በመጀመሪያው ዙር ከአራት መቶ አስራ አምስት ሺህ በላይ ዜጎች በዚህ ፕሮጀክት ታቅፈው ተመርቀው በቋሚ ስራ መስክ እንዲሰማሩ ከማድረግ አንጻር ትልቅ ስራ በመሰራቱ ስኬታማ የሆኑ ጊዜዎችን አሳልፈናል። በሁለተኛው ምዕራፍም በተመሳሳይ ሁኔታ ወደ መቶ ሰባት ሺህ የሚሆኑ ዜጎችን በማቀፍ ስራውን በተለይም በነዚህ በልማታዊ ሴፍቲኔት ፕሮግራም በመጀመሪያው ኮምፖነንት ብለን የምንጠራው የፐብሊክ ወርክ እያሉ በምንጠራው በነዚህ በአምስቱ ዘርፎች ላይ በማሰማራት እነዚህንም በማስመረቅ ወደ ቋሚ ስራ በማሸጋገር ዘለቄታዊ የሆነ ሕይወታቸውን ሊመሩ በሚችሉበት ሁኔታ ማስገባት ማሰማራት የተቻለበት ሁኔታ የቅርብ ድርታችን ነው። በምክትል ከንቲባ ማድረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ የፌዴራል መንግስት በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች በሴፍትኔትና የስራ ፕሮጀክት መርሃ ግብር ተጠቃሚ ማድረግ የሚያስችል መሆኑንና ይህም ቀደም ሲል ከነበረው አሰራር የተለየ እንደሆነ ገልጸዋል። በነዋሪዎቻችን ላይ በዜጎች ላይ በተለይ ደግሞ በዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ላይ የሚኖረውን የኑሮ ጫና ለመደገፍ ታስቦ የተቀረጸ ፕሮግራም ነው። ይሄኛው ፕሮግራም እንግዲህ ከሌሎቹ ለየት የሚያደርገው የፌዴራል መንግስት በቀጥታ እነዚህን ዜጎች በከተማ የሚገኙ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የኑሮ ውድነት የኑሮ ጫና የሚያስከትለውን ጫናዎች ለማቃለል በቀጥታ የፌዴራል መንግስት የሚመድበው በጀት ነው ማለት ነው። የቀደም ሲል የነበረው በወርልድ ባንክ ድጋፍ የሚደረግ የከተማ ልማታዊ ሴፍቲኔት ፕሮግራም ነው የነበረው። አሁን እንዳልኩት የከተማ ልማታዊ ሴፍቲኔቱ በመንግስት በጀት የሚደገፍ መሆኑ ነው አንዱ ለየት የሚያደርገው። በከተማዋ በቀጥታ ድጋፍና በከተማ ልማታዊ ሴፍቲኔት ፕሮግራም ከ154000 በላይ ዜጎች ተጠቃሚ እንደሚሆኑም ገልጸዋል። በዚህኛው ዙር በከተማችን በቀጥታ ድጋፍ በቀጥታ ቤት የሚደገፉት ነው እነዚህ 24923 ናቸው። በሌላ መልክ ደግሞ በልማት በከተማ ልማት ስራ ላይ በመሳተፍ ዛሬ እዚህ እንዳስጀመር ነው። በመሳተፍ ደግሞ ተጠቃሚ የሚሆኑት 130,135 የሚሆኑ ነዋሪዎች ናቸው ማለት ነው። በድምር 154ሺህ በላይ የሚሆኑ የከተማችን ነዋሪዎች በዚህኛው ምዕራፍ ተጠቃሚ የሚሆኑበት ነው። ዜና በቃ በሰላም አሉ።